በቃን ጦርነት በቃን፣ ታከተን። ከተማው በርቶ መርዶ ይመጣልናል ከክፍለ ሀገር። ቤተሰቦቻችን እዛ ናቸው ያሉት፣ ወገኖቻችን ናቸው፣ ወንድሞቻችን ናቸው ሚያልኩት። እባካችሁ ለሰላም እጃችሁን ስጡ፣ ሁላችሁም፣ እዚህም እዚያም፣ አወቅ ጉባኤዎች መጨረሻ ላይ ለሚጨባበጡበት የሀገር ድሃ ልጅ መሞት የለበትም

እውነት የሚገርም ነው። ብዙ ሰዎች ሲመሰክሩለት ሰምቻለሁ። እኔም ለሱ ሁሌ እለዋለሁ፣ በቃ የምታመሰግነው አለ እለዋለሁ። ስለ ሁሉም ነገር የተደረገለት አይደል የሚያመሰግነው። እና እንኳን ደስ አለህ፣ እግዚአብሔር ቤትን ይባርክ። ያው እንግዲህ እንደተለመደው ግጥም ከማቅረቤ በፊት የምቀባጥረው አለኝ። አንደኛው የምቀባጥረው ምንድን ነው? ከተማችን አብለጭ ልጨዋለሁ፣ ቤታችንም እንዲበራ የእያንዳንዳችን ቤት በገበያችን ልክ በምናገኘው ልክ ቤታችን እንዲበራ እንዲያምር ቢያንስ እንዳይረበል እንድሰሩልን ለማለት ብዬ ቢያንስ ባለመቀማት አግዙ። ሁላችንም የምናውቀው አንድ ታሪክ አለ። አይ ቲንክ የአሜሪካን ታሪክ መሰለኝ፣ የረጅም ጊዜ ጦርነት ነበረባትና አላልቅ ቢል ጦርነቱ ዋና ጄኔራሉ መሰለኝ እጁ ሰጠው፣ ለማትቁም ማለት ነው የሚመራው የሚያሸንፈው ክፍል እጁን ሰጠ። በቃ ይቁም። የጦርነት የሰላም ዋጋው ትልቅ ነው። አንጠባበቅ እጃችንን እንስጥና፣ ሁላችንም ከዚህም ከዚያም እንደዚህም የምንለው የለንም። ሁሉም የኛ ነው። እንከፍረው እኛው ነን። ራሳችንን መተን ነው የምንወድቀው እባካችሁ ለሰላም ስሩ። በቃን፣ ጦርነት በቃን፣ ታከተን። ከተማው በርቶ መርዶ ይመጣልናል። ከክፍለ ሀገር፣ ቤተሰቦቻችን እዛ ናቸው ያሉት ወገኖቻችን ናቸው፣ ወንድሞቻችን ናቸው የሚያልቁት። እባካችሁ ለሰላም እጃችሁን ስጡ፣ ሁላችሁም እዚህም እዚያም በቃ ጦርነት በቃ። አወቅኩ ባዮች መጨረሻ ላይ ለሚጨባበጡበት የሀገር ድሃ ልጅ መሞት የለበትም። በቃ እዚህ ካላችሁ ይህ ይሰማችሁ። ሰላም ዋጋው ትልቅ ነው። የሚከፈለው በሙሉ ተከፍሎ፣ ለሰላም እንሩጥ። ሁላችንም ለሰላም እጃችንን ታል አመሰግናለሁ። ማን ነበር የሚል ግጥም አለኝ የማቀርብላችሁ። እቺ ነገር አታስፈልገኝም፣ ድምፄ ይሰማል። ነውር ነው ነውር ሸምኖ ፍቅር የለበሰ ዓይን ያወጣ በዛ እየተከሰተ በጨረቃ የተመለሰ ብጣላ፣ በሴት ብታረቅ፣ በልጁ ነጃባይ ዜ የማልቀር ከደጁ በምሕረት እንጂ በምን አቅም ለመታሰቢያ ስጋ ወይደም ም ዘፈን ሁሉ ማርኛ ማሬ ምናን ምናምን እያለች የሰው ማታ ትደሳለች ወራ ተወሰንን አደል የሚል ቃል በስሙ የማልሽ እንዴት ጋነባለት ያለች ታሳዝኛለች። እምቢ ነው ገሃነብ፣ እሺ የገነት በሩ በእጅ ያልተሰራው የሰማይ ድንኳን ምስጢሩ በሰማይ ያለውን ብነግራችሁ አይገባችሁም እንዳለው የምሉን ለምድር አድርገን የላዩን ለላይው እንስተው እዛ ላይ የኔውኛ አልልም የሚል ግጥም አለ። የኔውኚ አልልም የእሱም አትሙኚ በአንድ አትወሰኝ ለብዙ ታመኝ አንችኮ አገር ነሽ ነፊት አውራሪ የራሱ ሁሉ ደስታ ደንዴታ እንዴት ትዝታሽ ደረቅ ጠንካራሰ በቅፍሽ እድሜ ከታደሰ በረከትሽ ላደም ይድረስ። አልልም የእኔ ብቻውን ምን ቦጣ ምን ቦጣኝ። እንደዛ ይላል ማን ነበር? ስም ማን ነበር አሉት እኮ አንዳንድ መስመሮች ልብ የሚያቆሙ

አገራችኋ አይደለም ይሄ፣ ውጡ ተብለው ታርደው ተቃጥለው እነሱ የት ፈው

የአባቴን እድሜ ያልጨመር የልጆቼን መድረሻ ማላውቅ ሰለጠንኩ ብዬ የዘላለሙን ለምን ብዬ አፌን ሳላቅ ባወቅኩት ባረጋገጥኩት መድረሱን ትቼ ምስጋና ተረከዜን ሳነሳ ጣቶቼን ስቀሰ በመንገቴን ሳቅና ያንተ ያንተ ያለ

ምናምን ምናምን ይላል። ማን ነበር ስማነበር ሰው የፍላጎቱ እንጂ መች ራሱ ሆኖ ያውቃል? ፍላጎትስ መች ራስ ያክላል? አንዳንድ መስመሮች አሉታላሉ እንዴት ይጠፋል?